ህጻናትን ለወንጀል የሚያነሳሱ ሰዎች ግጥም ጽፎ የሰጡት ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው። ለህግ መጥረብ አለባቸው። የተንቆላ ለቃ የሴሮ ቀማሪ አንፈልግም። ጭራሽ ቄስ አስተማሪ አንፈልግም። ጭራሽ ቄስ አስተማሪ ህጻናት የወንጀል ተጠያቂነት የለባቸውም ብላችሁ ከአምራችሁ ተሳስታችሁ ምን ያህል የድንቁርናችሁን ያለመማራችሁን። ለካ ተማሪው ሳትማሩ ነው የምታስተምሩት ማለት ነው። እና መገንዘብ ያለብን ነገር ቋንቋ ሃይማኖት አይደለም። ቋንቋ መግባቢያ ነው፣ አለቀ። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ ዘጠኝ አመት ብቻ ሲሆን ነው። ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው ጠይቃለው። አመሰግናለሁ። ከኔ በቃ እዚህ ድረስም ማውራት አልነበረብኝም። የሙስሊም ኮሚቴው ኡማው ዊል ስፕሊት ኢን ሰቨንቲ ስሪ ሴክትስ ይላል፣ ሰባ ሶስት ቦታ ይከፍላል፣ ኡማው ማለት ነው፣ የሙስሊሞች ኡማ፣ ከነዚያ የሚልና ዋን ኦፍ ዊች ዊል ቢ ኢን ፓራዳይስ አንዱ ብቻ በገነት ይሆናል ይላል። ሰቨንቲቱ ኢንሄል ሰባ ሁለቱ ደግሞ የገሃነም ይሆናሉ። አሁን አንቺ ያለሽበት ኡማ የትኛው ኡማ ነው? ጥያቄ ነኝ። አንድ ሁለተኛ፣ ቀድምም ይከፋፈል አህባሽ፣ ሱኒ፣ ምናምን የሚባል የለም። ሁላችንም ሙስሊም ስላለሽ ስላል፣ ሁላችሁ ሙስሊም ናችሁ። ግን የትኛው ሙስሊም ጀነት የሚገባው ወይንስ ገሃነም የሚገባው ነጥብዬ፣ መልሽልኝ። ጀነት ከሚገቡት እሱማ ምኞትሽ ነው። በምን አወቅሽ ነው ጥያቄ ምኞትና እውነት እኮ ይለያያል ይሄ አንቺ ምኞት ነው በምን አወቅሽ ጥያቄ እኮ እሱ ነው አይ እሱ ደግሞ ደሞ በቁርአን ላይ አላህ ሙስሊም ሆነን አንተሙት ጀነትን እንደምትቀም ቃል ገብቶልናል ማለት ነው ናው እሱም አለ ሁሉም ተገብቷል አላህ ማይኔሽን እያለ ማይ ኡማ የሚላቸው ልጅ 73 ቱም ሙስሊሞች ናቸው 73ቱ ሙስሊም ያን ራሳቸውን የሚጠሩ በአላህ እናምናለን በነብዩ እናምናለን የሚሉ ናቸው ሁሉ አንዱ ብቻ ነው ግን ጀነት የሚገባው በምን አወቅሽ? አሁን አንቺ የገባሽበት ጀነት እንደሚያስገባ ሁሉም፣ በነገራችን ላይ በነቢዩም በማህመድም ስለሚያምኑ ያር ነው የሚያልኩት ነቢዩ ነው ነጥብ። ይህ ነገር የትኞቹ ሰለፎች ነገርኩህ እኔ ማለት ነው። እኔ በሰለፎች መንገድ ካመንኩ በአላ ጀነት እገባለሁ። በሰለፎች መንገድ ስትይ ሰለፎች እነማ ናቸው? ሰለፎች ቀጥ ያለው መንገድ የተከተሉ ተብሎ ሁሉም የሁሉም አባሹም ዋብያውም ሁሉም እኔ የምከተሉ የሰለፎች ሰለፍ መባል ባይዞ ምንም አደለም። ቀደምት ሙስሊሞች ሲያምኑት በነበረው እናምናለን ነው። ሁሉም እንደዛ ነው የሚያምኑት። ባይዘ ሁሉም ነቢዩ እንዳመነው እናምናለን ነው የሚሉት። ያ ማለት ግን ከሰባ ሶስቱ ወይም ከሰባ ሁለቱ አንዱ ላለመሆናቸው ማስረጃ አይደለም። የአንቺ ማስረጃዎች ምንድን ነው ነው ጥያቄ። ሁሉም ስለሚሉ እንደዛ ሰለፍ ባይዘ ሃይማኖት አይደለም። ቀድሞ የነበሩት ሰዎች ነው። የነብዩ ተከታዮች የትኞቹ ነው ጥያቄ። እኔ እኮ እነሱ በነበሩት በእነሱ መንገድ ከተፈተነ እኮ የትኞቹ የትኞቹ ሰለፎች? ሁሉም ሰለፍ ነው የሚባሉ። ሙሉ ሀዲሱን አንብበኸዋል አንተ? ሙሉ ሀዲሱን አንብበኸዋል? እየቆረረጣችሁ ለምን ታመጣላችሁ? አልቆረጥኩትም። ባይዘ ይህን ሀዲስ በአራት በአምስት ሀዲስ ያሳይሻል። ቆርጫ አይደለም ያመጣሁት። ሁሉም የሚሉት ባይዘ ሰባ ሶስት ቦታ ይከፈላል። አንዱ ብቻ ጀነት ይገባል። ተቆረጠ ሀዲስ አይደለም። አሁን አንቺ የትኛው ነው? ምክንያቱም ማኡማ ካለ የነብዩ ተከታዮች ናቸው። ሁሉም ሰለፎች ናቸው። ከነዚህ ሰለፎች መካከል ግን አንጃ አንጃ ሲሰሩ፣ ግሩፕ ግሩፕ ሲሰሩ ሰባ ሁለቱ የጀሃነም ናቸው፣ አንዱ ግን የጀና ነው። አሁን ያንቺ ያለሽበት የትኞቹ ሰለፎች ናቸው? እኔ በቃኝ። እዚህ ድረስም ማውራት አልነበረብኝም። ጥያቄ አልመልስም። አንተ ጥያቄ ካላችሁ ማለት ስሞችን የሚችሉትን በለን ንጠይቅ ይበልጥ ለመረዳት እንዲመች ነው። ከፋብለን እያየን ነው ያለ ነው። አንደኛ ማሳመን ራሱ ነው ማአፕሮፓጋንዳ አላማ። ሁለተኛ ከተከላካይነት በተከላካይነት ስሜት ውስጥ ማቆየት ወንጀል አብቅተ ክሰህ ስትሄድ የኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው። ማለት ቀጥሎ ስነልቦናቸው ማናጋት ነው። በመሰራቸው መረጃዎች እና ፕሮፓጋንዳዎች የነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኮቻ ምጥመት ነው። ስለስ ከፋፍለ ጊዜ አድርገ በተሰራባቸው ፕሮፓጋንዳ ምን እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረቅ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው ሳይሆን ፕሮፓጋንዳ ነው እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው፣ ሀብታቸው። ያላቸውን ሀብት ማስደረቅ ካልቻለ በመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን፣ ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው፣ በሚዲያ ነው። ሌላው ከትግል ሜዳ ማስፈጣት ነው። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣታል አለ ያለው ተቀናቃኝ ላይ የወጠ ፕሮፓጋንዳ አንዱ ያለ መሪ ማስቀረት መሪያቸውን ታርጌት አድርገ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገ ያለ መሪ ታስቀራቸዋል። ሰዎች ከራቁ ከተበተኑ፣ ከተጠራጠሩ ምናገባኝ ካሉ ሲቆላጠራ ልቁ ምናም ሲሉ ፕራክቲካሊ በዛውን ሰዓት ወይም በአጠቃላይ ያለ መሪ መቅረት ይከተላል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማለት ነው። መበታተን በሚሰራው ሌላኛው ተባባሪ ማድረግ ነው። ጥላት ነው፣ ጥቃት ነው፣ ምናምን አይደለም። ጥቃቱን ስትፈጽመው አንደኛ እንዳይታመ እንዳይታም አድርገው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስህ ማምጣት ቀጥሏል፣ ተባባሪ ማድረግ ነው። የአንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያደርጋል። ጠላት እንትን ላያጠቃ ዝግጅት ያ ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ እምነት፣ የተሳሳተ አካሄዶች ከገባ አንተላ የሚደርሰው ብርደን ጫና ጥቃት ይቀንሳል ሚል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላማ ያደርጋል ላት ላይ ማለት ነው። ሌላኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማስጠት ነው። እጅ ማስጠት በተለያየ መልኩ ስታጠቀው በልቦና ጦርነትም ጋር እንዳየን ነው። በሚሰሩ ስራዎች ምክንያት ይሄ ነገር አዋጣም፣ ይሄ ነገር ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀ፣ ይሄ ነገር እያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው። በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ አላማዎች ናቸው ማለት ነው። ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው አላማዎች መሀል የተወሰኑትን እንደዚህ፣ አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው። የማጥቃት ፕሮፓጋንዳ አላማ፣ ሁለተኛ ማዋረድ ነው። ኢሙሌት አድርገህ አርፎ እንዲቀመጥ፣ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ፣ አዲሱ የተዋረደውና ዘቀተኛው ቦታ እንዲዝመር ነው። ፍርሃትን መፍጠር ነው ጥርጣሬ መዝራት መቆጣጠር ማድረግ ማሳመን አንዱ ነው። ማሳሳትም ማለ ቅድም ዳየ ነው። ማታለ ለአፍ ማዘጋት፣ ተስፋ ማስቆረጥ ማለት ነው። አቋም ማስለወጥ፣ አንድነታቸውን ለመታተን ማዘናጋት፣ ማዘናጋት ያልጠበቁት ነገርም እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ጠልሞ ማለፍ ሊሆን ይችላል ጠልፎ መጣል ሊሆን ይችላል ሊተገበር ይችላል ማለት ነው። የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስተረፍ። ካላባከኑ ወደኛ ስለሚያውሉ በርደኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዚያው እንዲያባክኑ ማድረግ አንዱ የማጣጥ ፕሮፓጋንዳ አለመሆኑን ይተገበራል። ሌላኛው ግራ መጋባት ነው። ኮንፊውዥን ማለት ነው። በትክክል ምን ይሆን እንደሆነ ያረጋል ፕላን ያረጋል። በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ ወጥቶ ያደናቅፈናል። ስለዚህ ይህን ከማደረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው አንዱ። ሰዎች ጭንቀት ውስጥ ሲገቡ በአክስ አድርገው አደጋ በማያደርሱበት ሁኔታ ጭንቀቱ ኮንትሮል ሊደረግ የሚችል ይና ወደ ተስፋ መቁረጥ ሊመራ የሚችል አይነት ጭንቀትን መተግበር አለ ማስጨነቅ ይኸው የማደናቀፍ ነው። ማደናቀፍ ብቻ የመልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መንገድ ላይ ማስቀረት ውስጡ የያዘ ነው። ስለኛው ችግራቸውን ማባባስ ነው። ችግርን ማባባስ በዛው በተደረገው ሜዳ እንዳይወጡ ማድረግ እዛው መያዝን በውስጡ ይኗል። ኢላማ የሚደረጉ ጉዳዮች የሚገር ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃጭ ግልጽ ማሳያ ነው። ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም ወጋት አሁን በዚህ ዘግቶ ወር ደረፈው የተንቆላ አለቃ የሴሯ ቀማሪ አንፈልግም፣ ጭራሽ ጌታ አስተማሪ፣ ደብተራና ጠንቋይ፣ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሉናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተዝነስተምር በግድ ካላችሁ ጠጉላይ እባካችሁ እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህጻናት ላይ አትዝሩባቸው። እናንተ ኦሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖርት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበረገጥ እንዲረጋገጥ እንድታደርጉልኝ በማቆር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማ እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪው በአማከለ መልኩ ሊሰጥም ላይሰጥም ይችላል። ይህንን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁት ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይሄ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውን ብላችሁ ከአምናችሁ ተሳስታቸው። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ ዘጠኝ ዓመት ብቻ ሲሆን ነው። ከዛ ከዘጠኝ ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካል መጠን ካደረሱ ሰዎች ጋር እኩል ላይታ ይችላል ለህፃናት አጥፎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧ ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይህንን እንግዲህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣቱ አጥፎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። ስግዕዝ አንማርም አያሳዝንም ወይ? በግዕዝ ስምቅምቃጭ ግልጽ ማሳያ ነው። ይህ የእናንተ ውድቀት፣ ለካ ተረት እንጂ የላችሁም ውጋጭ ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይፍ ገዘፈው እጅ ግን ፍትረት ለትውልድ የዛገው አሁን በዚህ ዘመን ወዘቅቶ ወር ዳረፈው። የተንቆላለቃ የሴሮ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ይህን ቪዲዮ ስመለከት እውነት ለመናገር በዚች ጻ ላይ አልፈርድም፣ ልፈርድም አልችልም ምክንያቱም ያለችበት እድሜ ለመወቀስ ብቁ ስላልሆነ፣ ይልቅስ ግን በይ በይ ብላችሁ ከኋላ ያስነበባችኋትና እንድታቀርብ ያደረጋችኋት ሰዎች ግን ምን ያህል የድንቁርናችሁን ያለመማራችሁን። ለካ ተማሪው ሳትማሩ ነው የምታስተምሩት ማለት ነው። እና መገንዘብ ያለብን ነገር ቋንቋ ሃይማኖት አይደለም፣ ቋንቋ መግባቢያ ነው፣ አለቀ። ወደ ስድብ ወደ ማንጓጠጥ ሰው ከገባ ያለ ማወቅ ደረጃ ላይ እንደደረሰ በያዘው ነገር እንደማይተማመን ነው። እንደውም የሚያሳየው የፍርሃት መገለጫ ነው። በዚህ አጋጣሚ እና ቋንቋ ሃይማኖት የለውም ብንማር ደስ ይለናል። የሩቅ የትኛውንም ሀገር እኔ እንደ ሀሳብ ግን እውነት ለመናገር አሁን አረብኛ ትምህርት ቢሰጥ በጣም ደስተኛ ነኝ። አንዳንድ ለዘመናት እንዲሁ ተከር ነው ሳይነበቡ ሳናውቃቸው የነበሩትን እንደው ይበልጥ እንድናስተውልም ሊያደርገን ይችላል እና ለምን አረበኛ እንማር። እርግጠኛ ነኝ አሁን አረብኛ ትምህርት ይሰጥ ይባል የሚያፍርበት አለብያል አሁንም እርግጠኛ ነኝ አረብኛውን ይሰጥ ቢባል የሚፈራ ያለ አይመስለኝም። አሁን ቤተ እውነት ለመናገር እንደ አንድ ቤተክርስቲያን ልጅነትና እንደ ኢትዮጵያዊነት ግዕዛውን ቢሰጥ በጣም ደስተኛ ነኝ፣ ሁሉም ቢያውቀው። ግን እኔ አሁን አረብኛ ይሰጥ ግን ቢባል እርግጠኛ ነኝ የሚቃወማለ ብዬ አላምንም። ምክንያቱም ቋንቋ ምን አያሳፍር፣ እንደውም የተከደኑ ብዙ ነገሮች እንድናውቅ ይረዳናል። ለዚህ እንዲህ አይነት ልምምዶችን ነው እኛ መለማመድ ያለብን። በጣም የተሰወሩ ስንት ነገር ይኖራሉ የማናውቃቸው ይበልጥ ገልጠን እንድናይ ሊረዳ ይችላል። በአረብኛ የተጻፉ መጽሐፍት ምን ይላሉ? ስለ ማህበረሰብ፣ ስለ ትዳር፣ አብሮ ስለ መኖር፣ ስለ ፍቅር ምን ብሎ ሰበኩ? ውስቲ እስቲ አረብኛ የምታውቁ ይሄን ትነግሩናላችሁና ሌላው ደግሞ ጥቅም ምን መሰላችሁ? ምናልባት በአረብኛ የተጻፉ ግን ሳናውቃቸው ተሳስተን የተረዳናቸውን ጉዳዮች ካሉ እንድናስተውል ያደርገናል። እውነት ነው። አንዳንድ ጉዳዮች እኮ ዝም ብለን ይዘነው ታቅፈ ነው፣ ግን ያ ጉዳይ በቋንቋ ብቻ ስንለው ግብ ውስጥ ሚስጥሩን ሳናውቀው የተሳሳት ናቸው ጉዳዮች እ ይኖረ እሱ አረበኛውን ብንችለው ሰው አረበኛው ዝ ብሎ ከማነምነ ወደ ሀሳቡን ወደ መረዳት ይሄዳል ማለት ነው። ቢታወቅ እኔ ብዙ ሰው ራሱ እርግጠኛ ነኝ አስተሳሰቡም ሊስተካከል ይችላል። ለካሄን የተረዳውት በተሳሳተ መልኩ ነው እያለ አንዳንድ ጥሩሚውን መጥፎ የሆኑ ጎጂም ጠቃሚ የሆኑ ጉዳዮችን የምናገኝበት ነው እና እኔ እንዲህ አይነት ልምምዶችን ነው እንደው ማበረታታት ያለብን መበረታታት ያለብን። እውነት ለመናገር እኔ ከወንድሞቼ ጋር ከተለያዩ አስተሳሰብና አቋም ካላቸው ሰዎች ጋር አረብኛውን እየገለጥኩ ባወራ በጣም ደስታዬ ነው። በጣም በጣም ማለት ነው። ወደርንም፣ ጠላንም፣ ሰደብንም፣ አንጓጠጥንም እንደው ቱርቴትም ላይ ክብረ ማልም ላይ የምንፈልገውን ሁሉ ተናገርን። አንድን ጉዳይ በጠላኸው ቁጥር ይበልጥ እንዲወደድ ይበልጥ ከፍ ከፍ እንዲል ታደርገዋለና፣ ግእዝም እንማራለን እናስተምራለን። ይቀጥላል፣ ሁሉም ነገር ይቀጥላል። ስድቡም ደግሞ የሆነ ቀን ያበቃል፣ ጊዜ ነው፣ የሆነ ቀን ሁሉ ነገር ያበቃል። ነገሮች ሁሉ በአራት ነጥብ ይዘጋሉና፣ እስከዛው ግን እንደዚህ የበሰሉ ሀሳቦችን ብናነሳ ምን ይመስላቸዋል ለማለት ነው። ጊዜ ስትልኝ